ፍቅረኛው ናት። ተረጋጊ ተረጋጊ። የኔ ናት። ተረጋጊ እባክሽ ተረጋጊ። ከጎኔ የምታዩት ማክዳና፣ ከጎኔ የምታዩት ትርሲት የአንድ ግለሰብ ውሽማ ሆኖ ተገኝቷል። እንግዲህ ሁሉም እንደሞቱ ነበር የነገረኝ። ብቸኝነቱ በእኔ ጥፋት እንደ ነበር እንደሚፈልግ ነበር የነገረኝ ኦኬ፣ ለአንቺ ብቸኛ እንደሆነ ለእሷ ደግሞ ቤተሰቦቹ ካናዳ እንዳሉ ነው። እንግዲህ ጭራሽ እኮ ድንግልና የሚሰጠው ልጅነትን ክብሬን። እባካችሁ፣ እባካችሁ፣ እባካችሁ። እኔ አሁንም እኮ እያልኩ ያለሁት አንተ ውሻ ልጅ አናግረን፣ ክብራችንን እየጠበቀ አናግረን፣ ውሻ በስትክል ካላዋራን። ተረጋጊ ማክዳ አሁንም እያልኩ ያለሁት ለማስደሰት ነው እንጂ ኔጋ የሚመጡት፣ ለመደሰት ነው እንጂ ኔጋ የሚመጡት። አገባሻለሁ ያልኳት ያልኳት ሴት የለችም፣ ላገባቸውም አልፈልግም። ነገር የተለያየ ሴቶች ከእለት እለት አዳዲስ ልጆች ህፃን ልጆች እንዳለ ነው ይዞ የሚመጣው ሚወጣም ይገባል። እንደ ማንኛውም ፍቅረኛ እመጣለሁ፣ እጮኛው ነኝ ከፍቅረኛነትም አልፎ እጮኛው ነኝ። በቅርቡ ልክ ይሄ ጋጠወጥነት ነው፣ አቁን ለመናገር ሌላ ሰው እያፈቀርክ የራስን የምትለውን ሰው እያፈቀርክ እንት ምትል ከሆነ ከባድ ነው። ሌላ ሰው የምትይዝ ከሆነ በጣም ያ እሺ ተረጋጊ። ጀስት ራሽን ማረጋጊ። አሁን ቤት ነው የሚገኘው እና ውጭ ያልኩሽ ጉዳይ እንዳለ ነው። ኦልሞስት ሌላ ትዳር፣ ሌላ ፍቅረኛ እንዳለው ነው ማቀው እኔ ጋር ያለኝ መረጃ እና አንቺ ደግሞ ያለሽ ነገር እኔ እንጃ ግን ለማንኛውም ቤት ገብተን የምናወራው ጉዳይ ሆናለች። ጊቢ አንቺ ነሽ ይንሸት ተረጋጉ፣ ተረጋጉ፣ ተረጋጉ ወይንሸት። እሷ አይደለችም። ተረጋጉ። እሱን እሱ ቢነግረን ደስ ይለኛል። እሷ ማናት? ማክዳ፣ ለዚህ ልጅ ምን ሆነሽ? ፍቅረኛው እ? ፍቅረኛ? እሷ ማናት? ምን ነው ነው? እዚህ ጋር የምታያትም ግለሰብ ለዚህ ልጅ ፍቅረኛው ናት? ተረጋጊ ተረጋጊ፣ የእኔ እናት ተረጋጊ፣ እባክሽ ተረጋጊ። ተይ ተይ፣ ወይ ተረጋጊ፣ እባክሽ ተረጋጊ። ያው ተረጋጊ፣ ነይ። ይገባኛል፣ ነው ቁጭ። እባክሽ ተረጋጉ። እኔ እባካችሁ ተረጋጉ። ያላችሁበት በት ፊሊንግ ምን ይገባኛል። ሁሉም ነገር ሰው አንድ ቤት ውስጥ ትዳር እያለው ሁለት ፍቅረኛሞችን ሳይተዋወቁ ማኖር መቻል ማለት እኔ እንጃ። እኔ ምን አይነት ማይንድ ሴት እንዳለ አላውቅም። ተረጋጉ፣ እንደዚህ የምንላቀቀው ጉዳይ አይደለም። እሺ፣ ያዙልኝ፣ ከካሜራ ጀርባ ያላችሁ ሰዎች። ነይ፣ የኔ ነው፣ እዚህ ጋር ቁጭ። ተረጋጉ፣ ይገባኛል፣ ይገባኛል። ራሽን፣ አታልቅሽ፣ አታልቅሽ፣ አታልቅሽ፣ እባክሽ አታልቅሽ፣ እባክሽ፣ እባክሽ፣ እኔና ተባክሽ ማክዳ ትርሲቱን ተረጋጉ። ይገባኛል። እባካችሁ ራሳችሁን ሜክ ለማድረግ ሞክሩ። ከባድ ፊሊንግ እንደሆነ እረዳለሁ። ያማል፣ ያቆስላል። ማክዳ እባካችሁ ራሳችሁን አረጋጉ። እንግዲህ ተመልካቾቼ አሁን እያየን የምንገኘው ጉዳይ በጣም አሳዛኝ አስደንጋጭ የሰው ማይንድ ውስጥ የማይታሰብ እስካሁን፣ ብዙ ሰዎች ብዙ ቤተሰብ ብዙ ጓዳ ገብቻለሁ፣ እንደዚህ አይነት ክስተት ገጥሞኛ አቅሙነት ስለምናገር እንግዲህ፣ ከጎኔ የምታዩት ማክዳ እና ከጎኔ የምታዩት ትርሲት የአንድ ግለሰብ ውሽማ ሆኖ ተገኝቷል። እንግዲህ ይገባኛል፣ ው ፊሊንጋችሁ ይገባኛል፣ ግን ው አንዳንድ የሪያሊቲን መቀበልና ማመን ግዴታችን ስለሆነ ነው ይህን እያልኩ ያሉት። እንግዲህ ይህም ፕሮግራም ደግሞ ትክክለኛ የሰማንያ ሚስቱ የሆነችው ወይኗ ከውጪ እየተከታተለች እንደሆነ አውቃለሁ። ይገባኛል። ራሳችሁን አረጋጉ እና ወይኗ፣ ምን አይነት ክስተት እንደተፈጠረ እያየሽ ነው። እንግዲህ ፕሮግራሙ እየተከታተሽ እንደሆነ አውቃለሁ። ራሽን ለማረጋጋት፣ ራሽን ለማጠንከር፣ ራሽን ለማ ለማበርታት ሞክሪ። በጣም ደስ ይለኛል እውነት ለመናገር ይህም ፕሮግራም ከጓደኞቿ ጋውና እንድታይ እኛም ውጪ ሰው ስላለን ከነዛ ሰዎች ጋር ውና ነው ላይቭ ይህም ፕሮግራም እየተከታተለች የምትገኘው እሷም እንድታይ ያረኩትና አብሯት ያሉ ሰዎችም ጥሩ አይነት ፊሊንግ ላይ እንዳልሆነች ራሷን እያለቀሰች እንደሆነ ይገባኛል። እንግዲህ ወይ አንዳንዴ እውነት ተደብቆ ከሚቆይ ይልቅ እውነት ወጥቶ ወደ ዋናው ጉዳይ ብንሄድ ይሻላል ብዬ ስለማስብ ነው ይህም ፕሮግራም ላይቭ እንድታይ የፈለጉትና ራሷን ለማረጋጋት ሞክሪ እነ አቤል እነ ሳምሶንም አብሯችዋት ያላችሁ ሰዎች ያው እሷን ለማረጋጋት እሷን ማኔጅ ለማድረግ እንድሞክሩ ስል በሚዲያ ና በጓደኝነታችን ስም እጠይቃለሁ። ወደ እናንተ ልመለስ ና ይገባኛል፣ ፊሊንጋችሁ ብዙ አይነት ችግር ላይ እንዳላችሁ ይገባኛል። ና ግን ያው ማውራት ግዴታ ነው። ራሳችሁን አረጋጉ። ና ቆይ እንዴት ነው አሁን? ወደ ማክዳ ልመለስ ና እንዴት ነው ከዚህ ሰው ጋር የነበረች ግንኙነት ከዚህ? እሺ አንቺንስ የዛሬ ስንት አመት ነው ያገንኝሽ? ሁለት አመታችን እኮ ነው። ጀስት የሆነ ዘሴም የሆነ ታይም ነው ተመልካቾቻችን፣ እሷን ምሱ የሚያገኘበት ታይም ና አንቺ ቤቱ አመጪም ነበር ወይስ ውጪ ነው የሚያገኝሽ? ምግብ ቤት የለሱን የሰጠዎች ሁሌ ነው የምመጣው ቤቱ። በጣም እኮ ነው የምንከባከቡ ልጅነቴን እና እቺን ልጅ ቤት ውስጥ አይተሻት ወይ? ስትወጣ ስገባ ገጥማሽ አታቅም። እዚህ ቤት ማንም ሴት አይተሽ አታቂም። እውነት ለመናገር ይሄ ግለሰብ ከሀያ ወይ ሰላሳ የሚያንሱ ሴቶችን እስካሁን እንዳወጣ አውቃለሁ ኦልሞስት አምስት ወይ ስድስት የሚባሉ ሴቶች አድግዘውበት እንዳስወረድ አውቃለሁ። አንድ ሴት ከቤት እንዳስባረረች ወይ ደግሞ ከቤተሰቦቹ አጣልቶ አሁን አዋሳ እንደምትገኝ አውቃለሁ። ያችን ሴት አግኝቼ የማውራት እድል ካለኝ ወደ ተመልካቾች ለማድረስ ቃል እገባላቸዋለሁ በዚሁ አጋጣሚ። እና ማህበረሰቡም ልም የተገለለ ይሄ እንዴት ልበላችሁ፣ በፊት አስፈሪ መኪና ምናምን ሲመጣ ህጻናት ሩጠው እንደሚደበቁት ይህም ሰው ሰፈሩ ሲወጣ ሴቶች ሩጠው እንደሚደበቁ አይነት ይሄ በምላሱ ምንም መግዛት የሚችል አይነት ሰው እንደሆነ ነው ማህበረሰቡ የሚያሳውቀኝ ና በማህበረሰቡ በሴቶች በሴቶችም የተገለለ አይነት ሰው ነው። ለመናገር እዚህ እናንተን አሁን ውጪ ስላገኟችሁ ስላወሯችሁ ነው እንጂ ሌላ ሶስት አራት አምስት ስድስት አይነት ሴት በዚህ አጠገባቸውን ጥቼ ላወራችሁ እችላለሁ። ረጋ እኮ እባካችሁ። እና ወደ አንቺ ልምጣና፣ ምን ነበር ይሄ የግለሰብ ሲልሽ የነበረው ምንድን ነው? አግብቸሽ ኖራለሁ ነው ልጅ ትወልጂልኛለሽ ነው እንዴት ልበልሽ? ምንድን ነው ሲልሽ የነበረው ተስፋ ሲሰጥሽ? ሁለት ዓመት ሙሉ እዚህ ቤት ኦልሞስት ጠቅልለሽ እንዳልገባሽ እየተመላለሽ እንደሆነ አውቃለሁ። አንቺን በሸኘ ቁጥር ደግሞ እሷን እሷን በሸኘ ቁጥር ሌላ ሴት ኦልሞስት 24 ሰዓት ሙሉ እዚህ ቤት ከ15 ከ20 ያላነሱ ሴቶች ያመላልሳል። እኔ አንድ ሰው በዚች የምታክል አንድ ክፍል የቤት ኪራይ ቤት ውስጥ ጓዳ ባሉ የቤት ኪራይ ቤት ውስጥ 15፣ 16 ሴት እያመጡ እየተዝናኑ ዴት እያደረገ እየማገጠ ቤት እያጸዳ ማስወጣት ምን አይነት ማይንድ ሴት እንዳለው አላቅም። አይዶኖ ግን ምንድን ነው የሚሰጥሽ የነበረው ተስፋ? በጣም ነው እኔ እንጃ። ጭራሽ እኮ አትገምተውም። ሲያደርግ ከነበረው ነገር ሲልቅ ከነበረው ነገር እኮ ጭራሽ እንደዚህ አይነት ነገር አታስብም። እኔ እኮ አሁን ላይ እኮ ለቤተሰብ ሁላ ተናግሬያለሁ። በቃ እሱ በቃ አላማ ሆኔ እንደሆንኩ እኔን አግብቶ መኖር እንደሚሻ እሱ በሚገርምሽ ማግሌን እልክ ነው ተዘጋጅ እኮ ሁላ አድሉኛል። ወይኔ ቅር አይደብኝ እንዴት ነው አንቺ ጋስ የእሱ አይነት ፊሊንግ ነው የሚልሽ? ምንድን ነው አንቺንስ? ሁለት ዓመት ሙሉ እንደዚህ እያኖረሽ እየጠየቀሽ ምን ልበልሽ፣ እንድታምኙ በቃ እንድትወጁ ያደረገሽ ምንድን ነው? እሺ እሱ እኮ ነው ሁሌ አብረን እንድንኖሩ የሚፈልገው። ሁሌ እሱ ነው እኮ መቼ ነው አብረን እንኖር ይለኛል። ስሄድ እሱ እኮ ደስ አይለውም። ሁሌ አብረን እንድንኖር ነው የሚለው። ሁሌ አብረሽ እንድትወኝ ነው የሚፈልገው ነው እኮ የሚለው። ተረጋግ፣ ይገባኛል ምንገባው መሽ ነው የራሳችን ህይወት የምንኖረው፣ መሽ ነው የምትወልጅልኝ። በቃ ወሬው ኮ ሁሌ እሱ ነው፣ ሁሌ ኮ እሱ የሚፈልገው ይንን ነበረ። ኔ እንጃ። ተደጋጊ ተደጋጊ፣ ይገባኛል። ስ ከባድ ፊሊንግ፣ ከባድ ስሜት እንደሆነ ይገባኛል። ራሽን ለማረጋጋት ሞክሪ፣ ትርሲታንችንም ራሽን ለማረጋጋት ሞክሪ። እና እኔ እንጃ ምን ማለት እንዳለብኝ አላውቅም ግን አሁን ጉዳዩን ከሱ ይልቅ ወደ እናንተ ማደምደምም ልመጣ እያሰብኩ ማለት ነው። ሁለት ዓመት ቀልድ አይደለም። ይህ ሰው አስራ አምስት ሀያ የሚባሉ ሴቶችን ቤቱ ያመላልሳል። ከብዙ ሰው ጋር ዴት ይወጣል። ቤት የማያድርበት ቀናቶች ይበዛሉ። ስለዚህ ሰው ብዙ አጣርቻለሁ። ገንዘብ ሊኖረው ይችላል። ያ ገንዘብ ግን የእሱ አይደለም። ስራ አይሰራም። ፍቅረኛው በምትልክለት ወይ ደግሞ የሰማኒያ ባለቤቱ በምትልክለት ገንዘብ ነው እናንተንም የሚያዝናናው ቤት ምግብ የሚያበላቸው የቤት ክራይ የሚከፍለው እና እሱ ለእኔም የሚለኝ ቤተሰቦቼ ውጭ ናቸው ና ውጭ እንደሚኖሩ ነው የሚነግረኝ። በቃ ቤተሰቦቹ እንደሚልኩለት ነው የሚነግረኝ። እህቶቹ ሁሉም ቤተሰቦቹ፣ እህቶቹ፣ ወንድሞቹ ውጭ እንዳሉ፣ ካናዳ እንዳሉ ነው የሚነግረኝ። ምንም እነሱ እንደሚልኩለት ነው የሚነግረኝ። እኔ ሳሰራ እንዴት እለዋለሁ። ግን እነሱ ናቸው። በቃ አያሳስብሽ፣ አንቺ ኑሯችን እንኖራለን፣ የራሳችን ነገር እንይዛለን ነው የሚለኝ ሁሌ። እንጋባ ሲለኝ በምን ነው የምለው እኔ፣ ሳሰራ እንዴት እንኖራለን ስለው፣ እሱ ነው ቤተሰቦቼ የራስን ነገር አስጀምርልሃለሁ ብለውኛል፣ አንቺ ብቻ ሽበኝ አግቢኝ የሚለኝ ሁሌ ገባኛ ጀስት በጣም እኔ ሞሳ ሙሉ ህይወቱን ሙሉ ላይፉን የዋሻል ብዬ አስቤ አላቅም። እኔ እንጃ ይሄ ልጅ እውነታው ወንድ ሆኖ መፈጠሩ እና ከወይኗ ጋር በሰማኒያ መገባቱ ብቻ ነው እስካሁን ያለው ነገር። እኔ የሚመስለኝ ምንም ቤተሰብ የሚባል ሲጀምር ቤተሰቦቹ እዚሁ አዲስ አበባ ውስጥ ቦታው መጥቀስ ቢያስፈልግም፣ ራቀዋላ አካባቢ እንደሚኖረው አውቃለሁ። ከቤተሰቦቹ ሙሉ ለሙሉ እንደተጣላ አውቃለሁ። ለቤተሰብ ብቸኛና ብቸኛ ልጅ እንደሆነ አውቃለሁ። አባቱ በህይወት እንደሌለ አውቃለሁ። እናቱ ናት። እናቱም እውነት ለመናገር ለማግኘት ምናምንም ራሱ ለማውራት ሁሉም እንደሞቱ ነበር የነገረኝ። ብቸኝነቱ በእኔ ጥፋት እንደሚፈልግ ነበር የነገረኝ። ኦኬ ለአንቺ ብቸኛ እንደሆነ ለእሷ ደግሞ ቤተሰቦቹ ካናዳ እንዳሉ ነው እንግዲህ እኔ ምን ማለት እንዳለብኝ አላውቅም ግን እውነታው ወላጅ እናቱ ነው በህይወት ያለችው እሷም ከአዲስ አበባ ወደ አለ ክፍለ አገር የሆነ ብጥሩ የማይባለ ሁኔታ ውስጥ የምትኖር እናት እንደሆነች አውቃለሁ እሷን አግኝቼ ማውራት ካለብኝ ማውራ ይሆናል ግን ለማንኛውም እናንተ ታዲያ ሁሉ ነገር ቢላችሁ ምን ቢላችሁ ሳታዩ ሳትጠይቁ ሳትቀርቡ ሰውን እንደዚህ ተወሰናላችሁ ብሎ ማሰብ ሞኝነት ነው የሚመስለኝ እናንተ የሚያደርጋችሁት ነገር ልክ አይደለም። እውነት ለመናገር ራስ በቅርብ እኮ አታውቀውም። በእኛ ቦታ ላይ ብትሆን አንተም አታውቀውም። እኔ ከማንም በላይ እኔ ከማንም በላይ ነው

ይህ ልጅ ጥሩ የሚባል ልጅ አይደለም፣ እያልኳችሁ እዚህ አጠገቢ ቁጭ ብላችሁ ሽማ ነሽ ውሽም እፈሯ። እናንተም ተዉ ቀና እንደደረግ ነው። አንተ ደግሞ ውሽማ እንዲ ሲጀመር ነገር ኩሽ እኮ አውቄ የገባሁበት ነገር አይደለም። እንጃ ብለሽ ነው፣ ታውቂያለሽ እኮ። ስለዚህ ኦልሞስት። ታዲያ እናንተ ከዚህ ጉዳይ ከዚህ ነገር መራቅ ነው እንጂ ያለባችሁ። እዚህ ደግሞ ጎን ለቁም ቁጭ ብላችሁ ሽማ ናችሁ፣ ሽማ ናችሁ መባባል የለባችሁም እዚህ ሰው ህይወት ውስጥ እናንተ ሁለታችሁም ውሽማ ናችሁ፣ ሌላ ደግሞ አምስት ስድስት ሴት ውሽማ ናቸው። ይገባኛል። ስለዚህ ሌላ አራት አምስት ሴት እዚህ ቤት ማመጣ ውሽማ ናችሁ ውሽማ ናችሁ እያሉ ልትደባደቡ ነው።

ክብሬን እኮ ነው ያጣሁት። ክብሬን እኮ ነው የሰጠሁት ለዚህ ውሻ ለዚህ ለዚህ ክብሬን እኮ ነው ያቃጠልኩት። ጊዜዬን እኮ ነው ያቃጠል ጊዜ ማቃጠል እንዴት እንደሆነ በኔ ቦታ ሆነሽ አታውቂም። ቤተሰቦቼን እኮ ነው ያዋረድኩት በዚህ ልክስክሽ ብሻ። የሴትነት ክብሬን እኮ ነው ገና ሳልጋባ ቤት ቤቱ ማለት የጀመርኩት። ክብሬን እኮ ነው ያሰጠው። የራሴን ኑሮ ትቼ፣ ትምህርት ቤት ትቼ እኮ ነው ከእሱ ቤት ውስጥ ስንመጠመጥም ውለው። እባካችሁ እባካችሁ ተነጋገርኩት እኔ አሁንም ቢሆን መናገር ያለብኝ ጉዳይ ምንድን ነው? ራሳችሁን አረጋግቡ። ከዛ ደግሞ እዚህ ሰው ጋር ምንም አይነት ቦታ ስለሌላችሁ እንደዚህ መሆናችሁ፣ መናደዳችሁ፣ ማበዳችሁ ምንም ፊሊንግ የለም። በሱ ምክንያት እኮ ስንት ነገር እንተመለጠኝ ብትቅ እንዲያትልም ነበር እኮ በቃ እንዴ፣ በመሳሳ በስራ ቦታ የራሱ እኮ ስንት እድል ነበረኝ። ስንት ፈረንጅ እኮ ነው አግብቶ ደስ ይለኝ የነበረው። አይዞሽ ይገባኛል። ብዙ ድሮች ሊኖርሽ ይችላሉ። ብዙ ነገሮች ሊካሄድ ይችላል። ግን በቃ እባካችሁ አሁን እዚህ ጋር ምንም እንትን ውጡልኝ። ከካሜራ ጀርባ ያላችሁ ሰዎች ምኑ ተረጋጉ እባካችሁ። ከካሜራ ጀርባ ያላችሁ ሰዎች ያዙልኝ እባካችሁ። እሺ፣ ይገባኛል። ተረጋ ያዙልኝ፣ እንዳይመጣ ከዚህ በኋላ ደግሞ እንዳይመጣ። ተረጋጉ እባካችሁ። ሲጨመር እኔ እንጃ። እኔ ምን ማለት ነው? እኔ እናንተ እንደዚህ መሆን ምንድን ነው? አንተ አፍህን ዝጋ። ዝም በል ዝም በል። ይገባኛል። እዛው ወይ ለማረጋጋት ሞክሪ። ተው እኔ ባካችሁ በዚህ ልክ ራሳችሁን፣ አረ ባካችሁ በእግዚአብሔር ተው። ይህ ሰው እናንተን ለማናደድ እናንተ አሁንም እየጎዳችሁ ነው እኮ። ይገባኛል። እኔ ግራ እየገባኝ ነው። ባካችሁ ራሳችሁን ለማረጋጋት ሞክሩ ባካችሁ ተዉ፣ በእግዚአብሔር ተውሽ ራሳችሁን ለማረጋጋት ሞክሩሽ በቃ ትርስ ታንቺም፣ ተይረፊ እሺ፣ ተረጋጊ፣ ተረጋጊ፣ ተረጋጊ። ጨይ ራሱ ሁሉ ሌላ ነገር እንዴት ማሰብ እንደምችል አላቅም። አኔ እኮ ሲልኝ ከነበረው አንጻር እኮ ምንም እኮ ሀሳብ እኮ የለብኝም ነበር። እሱ ምንድን ነው የሚለኝ ነጋችንን በቃ ነጋችን እንዴት እንደምናሳምረው፣ እንዴት ስንት ልጆች እንደሚኖሩን፣ የት እንደምንኖር። የሚገርም ነገር እኮ አሁን እኛ ከተጋባን በኋላ እዚህ አይደል ለምንኖረው ብሎ እኮ ሌላ ቤት ሊገዛ እንደጨረሰ ከጋብቻ በኋላ በቃ እዚህ ቤት አይደል ለምንኖረው ብሎ ያው እንደነገር እኮ ሽማግሌ ማስተካከል ያለው ምናምን ስላለ በቃ አብዛኛው ነገሩ እንደዛ ነበር የሚያወራው። ከሰርጋችን በኋላ እኮ ስላለው ነገር ነበረ በቃ እንዳለ ሲለኝ የነበረው እንዴት ብዬ ነው አስበው፣ ድጋሜ ራሱን ይህን እንቻ እንዴት ተረጋጊ ባክሽ ባክሽ፣ ማክዳ፣ በቃ ማልቀስ ሽንታይና ራሽን ለማረጋጋት ሞክሪ። ማኔጅ አርጊ፣ ራሽን ተቆጣጠሪ። በቃ በቃ፣ ባክሽ ተረጋጊ፣ ራሽን ማኔጅ አርጊ፣ ተቆጣጠሪ። እሺ ማክዳ፣ አንቺም ቢሆን ብዙ ማንባት ምናምንም ፊሊንግ የለውም። በቃ ራሽን ማኔጅ ለማድረግ ጉዳዩ ለመፍታት መሞከር ነው። እንባ መፍትሄ ይሁሉ አመት የጠበቅኩት ነገር እንዳለ ሁሉም ነገር ውሸት ሲሆን ቤተሰቦችን ንቀመቀር እንዳለ እንዲያለ እያልኩኝ እነሱንም እንዴት አይነት ባል አገኘሽ እያሉኝ ስንት ነገር በሱ እኮ ተማምኜ እኮ ስለሱ ማያቅሰው የለም። አሁን ምንድን ነው ምላቸው? በሱ ምክንያት እኮ ነው ወጥቼ እንኳን ሰው ማግኘት ያቆምኩት እኮ እድሌን እኮ ነው ብዙ እድሎች እኮ ነው የዘጋሁት። እሱን አለብኝ እንግዲህ ልጁ ዲቴይል በጣም ውሸታም ባለጌ አጸያፊ ና አሳፋሪ ሰው እንደሆነ አውቃለሁ አንዱ ቤት ሌላ አንዱ ቤት ሌላ ኢቨን ነው እውነት የምነግራችሁ እንትና ምትባል መቅደስ ምትባል ሴት ሰፈር አካባቢ የምታውራ ሴት ነበረች። ልጅ አርግዝ ያስወረደችው ልጅ እና እሷን ራሱ እንዲህ አኖርሽ አለሁ አገባሽ አለሁ እያለ ብዙ ነገር ነው ሚክ እያደረጋል። አሁን ሜንታሊቲ ተጎታ እንደናንተ የሚሆን ያለችው ና በቃ በቃችሁ። ራሳችሁን ለማ ፈጣሪ እንደውም ቶሎ ደረሰላችሁ። ልጅ ሳይፈጠር እርግዝና ሳይፈጠር አቃሎ ታይም አለ ምን አለ እና በቃ ፈጣሪ መቼስ በሽታም አለ ብዙ ነገር አለ እና ይሄ ከዚህ ሁሉ ይታወቃል። ፈጣሪ እንግዲህ ጠብቋል፣ በጊዜ ደርሶላችኋል ብዬ ማስበውና ራሳቸውን አረገድንለድ ሚ ይለቃ የራሱን ልጅ እያስወረደ ነው፣ በኩል ገባኝ። ተረጋጂ፣ አንቺም ተረጋጂ፣ አታልቅሽ፣ አታልቅሽ ምን ማድረግ እንዳለብኝ

ተረጋግሽ ተረጋጊ፣ ትርሲት በቃም፣ በምት በመደባደም የሚሆን ነገር የለም። በቃ ተረጋጊ፣ ስ ተረጋጊ በእግዚአብሔር አስመታ መመታት ነው። እንደገረመ ሕይወታቸውን እድሜያቸውን ኑሯቸውን የበላኸው እኮ የምን እድሜ ነው የምታወራው? እኔ አሁን እስካሁን ድረስ ያወራውን እና እኔ አሁን የምፈልገው ምን እንደምፈልግ ታውቃለህ፣ አንተም ማክዳ ተረጋጉ ራሽን አረጋጊ ትርስት እንዲወጡልኝ፣ እንፈልገው መውጣት እንወጣለን፣ ግን የነዚህን ሴቶች ህይወት ከዚህም አልፎ መቅደስ የምትባለዋን ልጅ አርግዛ ማስወረደ የተሰፈር ውስጥ የተለያዩ ሴቶችን ስመኝ አትካደኝ፣ ቤተሰራው ብለ ቤት ኪራይ መኖር የነዚህን ሴት ህይወት ማበላሸት ልክ አይደለም። ምንድን ነው አይምሮ አይሰራም ማለት አይደለም እኔ ሰላም ይላግኝበት ከቤት ውጭ ትርሲ ትርሲ ተባክ ማክ እባካችሁ እባካችሁ፣ ሰማኛላ ጀመር። አሁን እሺ፣ አንተ እንዲሆን ልምፈልገው እነዚህ ሰዎችን ህይወታቸውን አበላጅታል። እራሳቸውን ጎታቸዋል። እድሜያቸውን በልታል። ኢቭን ነው ሁለቱ ሴቶች ብቻ አይደሉም። ብዙ ሴቶችን አበላጅታል። አገባቸዋለው አስወልዳቸዋለሁ ኑሮ አብረን እንኖራለን ብለህ ነው የኖርክ ያለው፣ ከነዚህ ሰዎች። ስለዚህ አሁን እሺ ምንድን ነው ምላሽ? ምንድን ነው መፍትሄው? እሺ የእነዚህ ሰዎች ምንድን ነው ማለት የምትፈልገው? እኔ አሁን እሷም ሆነች እሷም ይመጣሉ። ቤት ውስጥም ያለውን ነገር እናደርጋለን። ስልክ እሷም ሆነች እሷም ያው ያጸዳሉ። ከዛም በኋላ ያለውን ነገር ነው የምናደርገው። ያለውን ነገር ስልክ ማስደሰታለ ያሁን ያው አቶ አንድ ሴት ኮ ስነ ስርዓት ሴሴት ብ እንደዚህ ማውራት የለብህም ነበር፣ አንተ ውሻ። ላንተ ነበርኩ ገረድ ሆንኩት። ላንተ ነበርኩ ቤት ቤት ውስጥ ብዙ ሴቶች ቤት የሚመጡት የሚመላለሱት እነዚህንም ሴት ብዙ ሴቶች የሚመጡት አስደስታቸዋለሁ ብለህ ስለምታስብ ነው። እሺ እኔ አሁንም እኮ እያሁን እያልኩ ያለሁት አንተ ውሻ እንደ ሴት ልጅ አናግረን፣ እንደ ሴት ልጅ አናግረን፣ ክብራችን እየጠበቀ ያናግረን። ይህ ውሻ በስትክል ካላዋራ እንገለዋለሁ። ተረጋጊ ማክዳ። አሁንም እያልኩ ያለሁት ለማስደሰት ነው እንጂ ኔጋ የሚመጡት፣ ለመደሰት ነው እንጂ ኔጋ የሚመጡት። አገባሽ ያለው ያልኳት ሴት የለችም። ለአገባቸውም አልፈልግም። ስለዚህ አሁንም ተፈለጋችሁ፣ ትቀጥላላችሁ። ካልፈለጋችሁ ተረጋጉ። እባካችሁ፣ እባካችሁ፣ እባካችሁ። ቁስል ሲነካ እያ ቁስል ሲነካ እውነቱን ነው የተናገርኩ ያለሁት። አሁንም እውነቱን ነው የተናገርኩ ያለሁት። እነሱ ለመደሰት ወይንም ለማስደሰት ነው እንጂ እዚህ ቤት የሚመጡት። አገባሻለሁ ያልኳት ሴት የለችም።

ጉዳይ የለም ምናምን ብለህ ልታወራኝ አልችልም። ስለዚህ ከዚህ በኋላ ከኔ ጋር ስታወራ ቅድምም ብያለሁ፣ የሚያገባ ጉዳይ እንዳትል ወክላኝ የሚዲያ አካል ነኝ ብያሉ። ስለዚህ እኔንም ሚዲያንም ማክበር ተመልካቾችንም ማክበር ስላለብን የሚያገባ ጉዳይ የለም እንድትለኝ አልፈለገም። በእናትህ አሁን እየወረደ ያለውን ነገር፣ አሁን እኔ የምፈልገው ነገር ከዚህ ቤት ከመውጣቴ በፊት ሰማኛላ፣ ብትጠነቀቅ ይሻላል። ሰማኛለህ። አሁንም ቢሆን ልጠይቅ፣ እንደውም አንተ እኔ እንደዚህ በንግግር መፍታት የምንችለው ጉዳይ አይመስለኝም። ወደ ህግ አካል ሄደን እዛው ፍርድ ቤት ውስጥ ነው መፍታት የምንችለው ጉዳይ ሆናል። ተነስ ተነስ። ጣጣ ጣ ጣ